ተመልሰናል ተመልካቾች። በዚሁ የምናልፈው ለዜና መጽሄታችን ወደ ተዘጋጁ የስፖርት መረጃዎች ይሆናል። መረጃዎቹን ሊያደርሰን ግርማ ሞገስ እዚህ ስቱዲዮ እየጠበቀን ይገኛል። ግርማ፣ ወደ መረጃዎች ማለፍ ትችላለን። አመሰግናለሁ ተሸማ። አብራችሁን ቆዩ ተመልካቾች። በሀገር ውስጥ መረጃዎች ነው የምንጀምረው። የኢትዮጵያ ፕሪምየር ሊግ 31ኛ ሳምንት የዛሬ ጨዋታዎች ረፋድ ላይ መከናወን ጀምሯል። ድሬዳዋ ከተማን ከባህር ዳር ከነማ ያገናኘው ጨዋታ ደግሞ የረፋዱ መርሃ ግብር ነበረ። ጨዋታው በድሬዳዋ ከተማ ሁለት ለአንድ አሸናፊነት ተጠናቋል። ድሬዳዋ በመጀመሪያ የጨዋታ አጋማሽ በአቤል አሰበ ግብ ቀዳሚ ሆኗል። ከረፍት መልስ ደግሞ የፍጹም ቅጣት ምት ያገኙት ድሬዎች በአስራት ቱንጆ አማካኝነት መሪነታቸውን ወደ ሁለት ለዜሮ ከፍ አድርገዋል። ለባህር ዳር ከነማ ሰባኛው ደቂቃ ላይ ሙጅብ ቃሲም ግብ አስቆጥሮ ወደ ጨዋታ ቢመለሱም ክለቡን ከሽንፈት አልታደገም። ባህር ዳር ከነማ ባለበት ሶስተኛ ደረጃ ላይ ሲቀጥል ድሬዳዋ ከተማ ደግሞ ወደ 12ኛ ደረጃ ከፍ ብሏል። ትላንት የሊጉ መሪዎችን ያገናኘው ጨዋታ ትኩረትን የሳበ ነበር። ኢትዮጵያ ቡና ኢትዮጵያ መድንን በማሸነፍ የነጥብ ልዩነትን ያጠበበበትን እድል ፈጥሯል። ቡና አራምኬል ጀምስ በመጀመሪያው የጨዋታ አጋማሽ ባስገኛት ግብ አሸንፎ ወጥቷል። ቡናማዎቹ ከኢትዮጵያ መድን ጋር ያላቸውን የነጥብ ልዩነት ወደ ስድስት በማጥበብ ወደ ዋንጫ ፉክክሩ ይበልጥ ተመልሰዋል። ዛሬ ከሰዓት በኋላ ሁለት ጨዋታዎች ሲካሄዱ ቅዱስ ጊዮርጊስ ከሲዳማ ቡና ዘጠኝ ሰዓት ላይ ይጫወታሉ። ሀዲያ ሆሳና ና ኢትዮ ኤሌክትሪክ የሚገናኙበት ጨዋታ ደግሞ ምሽት 12 ሰዓት ሲል ይጀምራል። በመጪው ሰኞ ለሚጀምረው የኢትዮጵያ ከ20 ዓመት በታችና ከ18 ዓመት በታች የአትሌቲክስ ሻምፒዮና ጥሩ ዝግጅት ማድረጋቸውን በወሎ ዩኒቨርሲቲ የተንት አትሌቲክስ ማሰልጠኛ ማዕከል አባላት ተናግረዋል። በውድድሩ ኢትዮጵያን በወጣት ቡድን ላይ ወክለው የሚሳተፉ አትሌቶችን ለማስመረጥም ማዕከሉ አቅዷል። ሀይሉ አዳነ ተጨማሪ ያለው የኢትዮጵያ አትሌቲክስ ፌዴሬሽን 13ኛውን የኢትዮጵያ ከ20 ዓመት በታችና አራተኛውን የኢትዮጵያ ከ18 ዓመት በታች አትሌቲክስ ሻምፒዮና ከግንቦት 18 እስከ 24 በድሬዳዋ ከተማ አዘጋጅነት ያካሂዳል። በዚህ ውድድር ላይ ደግሞ በወልዶ ዩኒቨርሲቲ የጥንት አትሌቲክስ ማሰልጠኛ ማዕከል ከሚሳተፉት መካከል አንዱ ሆኗል። ያው ዝግጅቱ ከሁሉም ከክለብ ከሚባል የተሻለ ዝግጅት አድርገናል። የተሻለ ውጤት እንጠብቃለን። ለድሬዳዋ ውድድር እንግዲህ በአሪፍ ዝግጅት እየተዘጋጀን ነው። ትሬኒንጋችንም በአሪፍ መልክ እየሰራን ነው እንግዲህ እንደ ትሬኒንጋችን እንግዲህ እዛ ሂደን የተሻለ ውጤት እናመጣለን ብዬ ተስፋ አደርጋለሁ እኔ። ዝግጅታችን የአመቱ ውጤታችንን የምናይበት ነው። ምክንያቱም ያው ካታጎሪው እኛን ስለሆነ የሚያካትተው። ዝግጅታችን በሰፊው ከመስከረም ጀምሮ፣ ክረምት ጀምሮ አትሌቶችን በበቂ ሁኔታ እያዘጋጅንበት ያለው ሁኔታ ላይ ነው ያለ ነው። ያው ከአሁን በፊትም በዛ አመት የተወዳደር ነው የአቋም መለኪያ ውድድር አለ። አሁን የኢትዮጵያ ሻምፒዮና የሞከሩ ልጆች አሉ እንዲሁም ከሀገር አቋራጭ ውድድር የሀገር አቀፍ ውድድር የተሳተፉ ልጆች አሉ። ጥሩ የሚባል ውጤታማ የሆኑበት ጊዜ ነው፣ ያ ፍንጭ ሰጥቶናል። አሁን እዚህ ለትራክ ውድድሮች ውጤታማ ይሆናሉ፣ ሀገራቸውን ወክለው የተሻለ ነገር ያደርጋሉ የምንላቸው አሉ። ታችም ሜዳ ተግባሩም አጭር ርቀቱም አልኮ ረጅም ርቀቱ አካባቢ ላይም አሁን የምንጠብቃቸው ልጆች አሉ በጥሩ ዝግጅት ላይ ነው ያሉት። በወሎ ዩኒቨርሲቲ የተንታ አትሌቲክስ ማሰልጠኛ ማዕከል በዚህ አመታዊ ውድድር ለረጅም ጊዜ የሰራባቸውን ከአዳዲስ አትሌቶች ጋር በመቀላቀል ያሳትፋል። በመድረኩ ያላቸው የተሳትፎ ልምድ ከሚሰጡ ስልጠናዎች ጋር ተዳምሮ የተሻለ ውጤት ማስመዝገብን አልመዋል። እግዚአብሔር ያውቃል። የስራችንን የልፋታችንን ቆጥሮ የሚሰጠን እሱ ነው። የተሻለ ነገር እናመጣለን እንደ እስከዛሬው የተሻለ ነገር ይመጣል ብዬ ተስፋ አረጋለሁ። እኛ በግላችን ጠንክረን ሰርተናል። አሁን ውጤት ላይ ነው። የተሻለ ነገር ይመጣል። እኔ የራሱ ኢትዮጵያ ሻምፒዮና የተሻለ ውጤት የተሻለ ነገር አስመዝግቤ ነው የመጣው። ወጣቱን ደግሞ በተሻለ መልኩ እናሸንፋለን ብዬ ተስፋ አደርጋለሁ። እንግዲህ የተሻሉ ልጆችን አስመርጠን አገራቸው እንዲወክሉ የሚል ተስፋ አለን። ምክንያቱም እንደነገርኩ ታዳጊዎች ስለሆኑ በታዳጊዎች ልክ ስለሆነ ውድድሩም እኛም የምንሰራው በዛ ልክ ስለሆነ ከተለያዩ ተቋማቶች ጋር ተፎካክረን አገራቸውን የሚወክሉ ልጆች ይኖርናል ብዬ አስባለሁ። ከዚህ መካከል ተነስተው አማራ ክልልን የወከሉ አለፍ ሲልም ኢትዮጵያን ወክለው በዓለም አቀፍ መድረክ የተሳተፉ አትሌቶች ፈርተዋል። በቅርብ በተካሄዱ ውድድሮች ደግሞ በአዳዲስ ሰልጣኞች በኩል ለሀገር የሚጠቅሙ አቅሞች መኖራቸው ታይቷል። ተወዳዳሪ ስፖርተኞችም ሆነ አሰልጣኞች በድሬዳዋ ውድድር ሀገርን የሚወክሉ አትሌቶችን የማስመረጥ እቅድና አቅም አለ ብለዋል። ያው እሱን እግዚአብሔር ነው የሚያውቀው። ግን እንደ ልፋቴ የማገኝ ይመስለኛል። የተሻለ ነገር ጠብቁ። ከኔ የተሻለ ነገር አመጣለሁ ብያለሁ። ምክንያቱም ኢትዮጵያ ሻምፒዮና ላይ ሂጄ የተሻለ ውጤት ስላስመዘገብኩ አሁን ወጣት ላይም ድሬዷ ላይ የተሻለ አሸንፋለሁ ብዬ አስባለሁ። ከዚህ በፊት ተወዳዳሪዎች ነበሩ። ሀገር የሚወክሉ ልጆች አሉን፣ አሁንም ይኖሩናል። እኔ በእርግጠኝነት ነግረሃለሁ። ብዙ ባይሆንም የተወሰኑ ልጆችን ከ18 ዓመት በታች ከ ሀያ አመት በታች እናስመርጣል የሚል ነገር አለ። ወጣትና የታዳጊ ውድድሮች አገራቸውን ወክሎ አፍሪካ የተሳተፉ በርካታ ልጆች ነበሩ፣ እኛ ከዚህ በፊት በነበረው አመቶች ማለት ነው። አሁንም ይበልጥ ከዛ የተሻለ ቁጥራቸውን ጨምሮ ጥሩ ልጆችንና የተሻለ ቁጥር ያለው ይኖራል ብለን ነው የምንጠብቀው። ምክንያቱም ከአመት አመት የተሻለ ለውጥ ማሳየ ስላለበት ማለት ተቋሙም ከሂደት ወደ ሂደት ስልጠናዎችን አጠንክረን እየሰራና ያለ ነው። ለውጣቸውም በዛ ልክ ነው፣ ልጆችን እያፈራን አሁን በሀገር አቀፍ ደረጃ ብዙ ልጆቹ የወጡበት ተቋም ነው። ስፔሻሊ በ በረጅም እርቀት አካባቢ ላይ የአለምን የወከሩ ዱች አሉ ዝበሰተኛ ማእከል ያ ስለሆነ ጥሩ ነገር አለ ብዬ ነው ማስ